የስኳር በሽተኞች በተለይም ስኳር ያልተቆጣጠረ ሰዎች በስኳር ህመም ምክንያት እና በኢሚን ስርዓት የተዋረደ ሁኔታ ምክንያት የተለያዩ በሽታዎች ላይ ተጨማሪ አደጋ ላይ ይጋሉ። በስኳር በሽተኞች ላይ አንዳንድ ክትባቶች ይመከራሉ። በተለይም ከክረምት ወራት በፊት ሽባ የሆነ ህዝብ ላይ ክትባቶችን መስጠት አስፈላጊ ነው። ይህም የኢንፍሉዌንዛ ክትባትና የኒውሞኮካል ክትባትን ያካትታል። የኒውሞኮካል ክትባት አንድ ጊዜ በአምስት አመት ይሰጣልና የፍሉ ክትባት በየዓመቱ ይሰጣል። ከዚህ በተጨማሪ የሄፓታይተስ ቢ ክትባት በስኳር በሽተኞች ላይ ይመከራል እና በፊት ክትባት ያልተሰጣቸው የስኳር በሽተኞች ላይ የሄፓታይተስ ቢ ክትባቶችን መውሰድ ይመከራል። የሺንግልስ ክትባት ሌላ አስፈላጊ ክትባት ነው፣ በተለይም በአረጋው ዕድሜ ቡድን ውስጥ፣ ምክንያቱም ብዙ ታካሚዎችን በሽንግልስ ከባድ ውጤቶች እና ሁለተኛ በሽታዎች እየተጎዳቸው እንደምንመለከት ነው። አንዳንድ ጊዜ ፊታቸውን የፊት ነርቭ እንዲሁም ከባድ ውጤቶችን ማምጣት ይችላል። ስለዚህ እነዚህ ሁሉ በሽታዎች በቀላሉ ክትባቶች ሊከላከሉ ይችላሉና፣ የስኳር በሽተኞች እነዚህን ክትባቶች ማወቅ እና በተገቢው ጊዜ መውሰድ አለባቸው።